ኧረ ወገን ኧረ ወገን፣ ወላሂ ወዴት እየሄድን ነው? አረ ወዴት እየሄድን ነው? እናት በልጇ የዝን ያክል ጭካኔ ከየት አመታ ነው? የምር እቺ በምስሉ ላይ የምትመለከቷት ህጻን ከተወለደች ገና አስር ምናምን ቀኗ ነው። እናቷ ግን ሱዳኔ ተጀናጅና ሴትዮዋ ካስጠጋቻት ሴትዮ ጋር ጠላባት ጣፍታለች። የምር ያቺ ሴትዮ ደግሞ እሷ ጋር አልነበረ የምንኖረው ሌላ ሰው ጋር ነበር አወተው ሲጥሏት ከሚረባ ከሚጠማት ብላ በኢትዮጵያዊነቷ አምና አስጠግታታለች። እሷ ግን አዳሯን ሱዳን የተጀራጅና የአስር ቀን ህፃን፣ ጠላ ጠፋች። ልጅቷንም የዚህ ሀገር መንግስት ወሰዳት። ግን ምን አይነት ህሊና ቢኖራቸው ነው የምር? በጣም ነው የሚያመው። አረ ተቆጠቡ፣ የምር እራሳችሁን ጠብቁ፣ ለምታረጉት ነገር ሁሉ እያሰባችሁ። በጣም ነው የሚያመው የምር አንተ ግን ላላህ ብሎ መርዳት ራሱ ሊቀር እኮ ነው። አሁን አሁን ላይማ እንዴ በክፉ ሰዎች የተነሳ ላላህ ትሆኝኛለሽ ብሎ መርዳት ራሱ ሊቀር እኮ ነው። በዚህ ሁኔታማ ማን ይረዳያል እንዴ? ጨርሶ ተንኮል እንዴ! እንዴት ይችን ገና ጥፍ ልጅ፣ የአስር ቀን ልጅ እንዴት ነው አስር ቀን ሄዱ ሆነሽ ወንድ ዘንድ፣ እንዴት ነው ነገሩ? እንዴት ነው የሚታየው? ተቀየረ እንዴ! ወለዲያ ድሮኛ ይወለር ነው አይነት አይደል እንዴ ቢወለደው ነው። ተቀየረ እንዴ! ጉድ ሆኖ ሰው በአስር ቀን እንኳን አይደለም ውጭ ውይ ውይ ውይ ሰው እንጠበቅ ነበር እኮ ድሮ። እውነቴን እኮ ነው። እናት የሁለት ወር ልጅ የሶስት ወር ልጅ ራሱ እኮ ገና እኮ ከቤት አይወጣም እኮ የእድሜ ልጅ ነው የሚባል። ዛሬ ቀኑ ተቀየረ እንዲ መውላይ ቆይ፣ እንዲ ድሮ አይደለ እንዲ እንዲ የሚወለደው እኔ እኮ ቆየሁና ያኩ የአስር ቀን ልጅ እንኳን አይደለም ከቤት ሊወጣ ቀርቶ እንኳን አይደለም ሊጥል ቀርቶ። ጋይስ ክትባት የሚወጣው እኮ በ45 ቀን ነው። እንዲ መጀመሪያ ክትባት እንኳን ከቤት የሚወጣው ልጅ ማለት ነው ተወልዶ። ጉድ እኮ ነው እንዲ ጉድ እኮ ነው። እንዲሁም መንሰማው ማናየው ኩ ጉድ የለም። ለነገሩ ለልጅቱ ለልጅቱ ታወጣላት ለልጅቱ ታወጣ። የኔ እናት የሳዑዲ መንግስት እንግዲህ ከፍ አድርጎ ያሳድግሽኔ አይዞሽ። ምን ይባላል እንግዲህ ሲያመጣው ልክ ይለው አለች። አራሴቱ ልብ ግዙ፣ እንዲህ በስሜት አትራመዱ። እንደላላ ብላችሁ የነገና አላማችሁን እሰቡ። እንዴት ሰው ለ5 ደቂቃ ስሜት ለ5 ለ15 አመት ህይወቱን ያበላሻል? ምሬር እኮ ነው እንዴ ለአምስት ደቂቃ ስሜት ለማይረባ እንዝላል ወደድኩሽ ማሬ ፍቅሬ ያለሁላ ባል ይሆንሻል አረ ተው ሚዲያ ላይ ወታችሁ ደግሞ አታልቅሱ አታልቅሱ ተው ግድ የላችሁም ተው እንደዚህ አድርጎኝ ነው እንደዚህ ሰርቶኝ ነው ጉድ እኮ ነው እንዲ ጉድ እኮ ነው ማንሰማ የለን እኮ ማንሰማ የለን አስረግዞ የጠፋ ነው አስረግዞ የጠፋ ነው እኔ እኮ ሲየቱን ዲፍረቱን ከትና ያመጣው

እንዴት ሰው በተወለደ በስንት ቀኑ? አሁን ይችን ጥፍል ልጅ እንዴት ተጥሎ ወንድ ዘንድ ከዲያ እንደው ውነት ከሆነ ማለት ነው፣ ውነት ከሆነ የወለድኳትን ሳላሳድግ ሌላ ፍለጋ መሄድ ምን ማለት ነው? እርግጥ ሁላችንም አላሳደግንም፣ እርግጥ ነው አላሳደግንም፣ ልጆቻችንን ላክን፣ ግን በዚህ ጠሪቃ አይደለም። እንዴት ያለ ነገር ነው? እንደው ወዴት ወዴት እየሄድን ነው? ሴቱ ኧረ ተው፣ ሴቱም ወንዱም ተው፣ እንደው ተው። ትዳር የሚባለው ነገር እንደው አታበላሹት፣ ዝም ብላችሁ ቃሉን ጋይስ። እንዴት ያለ ነገር ነው? እሺ ማን ሊያሳድግላችሁ ነው? እናንተ ሞረወራችኋት። ያ ሞረወረው በሚያሳዝን ሁኔታ የዚህ ሀገር መንግስት ተቀበላት። ተጣዋል ወጣ ይሆናል ልጅቱ ይብላኝላችሁ እንጂ እናንተ ልጅቱ፣ ተጣዋል ይወጣ ይችላል። እኔ እኮ የሚገርመኝ ነገር ጋይስ እኔ ወላሂ <سؤال> የሚገርመኝ ነገር ሰው እንዴት ማለት የወጣንበትን አላማ እርግጥ አትወለዱ እያልኩ አይደለም፣ አትወለዱ እያልኩ አይደለም። ውለዱ ግን ደሞ ከእንደዚህ አይነት እንዝላል ከሆነ ሰው ጋር። ህይወታችሁ ና ታበላሹ እናንተስ እሺ ተፈልጋችሁ ተፈላልጋችሁ ተሳክራችሁ ተሰካክራችሁ ነው የተገናኛችሁት ታዲያ ምንድን ነው ቆይ ሳት ፈልጉ የወለዳችሁ ልጅ የሚሰቃየው በእናንተ የተነሳ እንደው ብሎ ብሎ ዘራችን እንደው ዱባይ ዝም መቶ ልጅ መጣል ሆነ ስራችሁ እረ እንደው ጉር ፈለው ለላዚም እንደው ጉር ፈላ እንደው ይዟችሁ ይሂድ እንደው ይዟችሁ የሚሄድ ነገር ይዟችሁ ይሂድ እናንተ ግን መቼ ነው የምትማሩት ቆይ ለዚህ ሀገር የመጣችሁት ለስራ ነው ወይስ ለንዲ ካላባሌ ነገር ልትሆኑ ነው የምመጡት? ለምን ሀገራችሁ አገቡም ግን ከዚህ ከዚህ ከቤተሰብ ናፍቆት ከሁሉም ነገር ሀገራችሁ ገብታችሁ ቁጭ በሉ በቃ። ይሄ ነው የሚያወጣችሁ ነገር። እንዴት ያለ ነገር ነው? ለምንድነው አንገታችን ለንገታችን እንደፍተን የምንሰራው? ሰዎች በእናንተን ዝላልነት የምንሰድበው። አረጋይ ስንት ጀግና ሴት አለው። ለላዚም ስንት አሞቷን ጥጥ አድርጋ የምትሰራ ሴት አለች። እውነት ለመናገር እንደ እናንተ አይነቶች አይደለም እንዴ። ምንድን ነው እናንተ ስራ ስሩ ስትባሉ ክፉ ነው ነው በዛ ነው አነሰ ነው ስንት ቤተሰብ ነው እናንተ ቆይ እርዲያ ታረጅ ናችሁ እንዴ ቆይ የዱባይ ሴቶች ግን ስራ ሲመጣላችሁ ስንት ሰው አለ ቤት ውስጥ እኔ ምን አቅልሽ አለሁ ስንት ሰው እንዳለ ህደሽ እንጂ ሞክሪው ህጅና እንደው እንዴት ያለ ነገር ነው ለስራ ደንድ የመጣሽው እናት አለም እንዴ ስንት ሰው አለ ነው ቤት ውስጥ ስንት ስንት እኔ ምን አሳውቅ ስለ እናንተ ነው። ስራም ጭልናላችሁ ስራ ያመጣሁላችሁ ስራ ሳመጣላችሁ እኔ ለስንት ሴቶች ነው አሁን ስራ ያመጣሁት? እውነት ለመናገር ልጅ ስማችሁን አለጥቀ ሰው እንጂ ለስንት ሰው ነው ስራ ያመጣሁላችሁ? ግን ስራው እንዴት ነው? እኔ ያለሁት መድያም ቤት እኛ ነው ሲያን ስራ የማመጣው እኔ የሞከርኩትን ስራ ማን ምን ብዬ አስገባችኋለሁ? ክፉ መሆኑን አይቼ ምን ብዬ አስገባችኋለሁ? ግን መጀመሪያ ሄዳችሁ ወጥ አትዛለሉ እስኪ የወጣችሁበትን አላማ ወላይ በስመ የመዲያም ቅመም ሁሉም ሲጨፈጭፍ እኔ እናድዳለሁ። ለምን ስንት አንገቱን ደፍቶ የሚሰራ ሰው አለ። ስንት አንገቱን ደፍቶ የሚሰራ ሰው ስንት እውነቴ ነው አልሞላለት ያለው ወሪቱን በመቁጠር አንድ ሁለት እያለ እንደነፍሰጡር ወሩንም ይቆጥራል። ምክንያቱም ደሞዙን አላማ አላማ ለማሲዝ ማለት ነው እረ እንደው እናንተ አላማ ቢሶች ዱባይ ይመታችሁ ሳውዲ ይመታችሁ። በቃ እናንተ ምንም ምንማሰሩ ሰዎች አርፋችሁ ተቀመጡ። እሺ ደግሞ እሺ አርፋችሁ አንቀመጥም ካላችሁ ደግሞ ጉዳያን ጉዳያችሁን ይዛችሁ ዝም በሉ፣ አታውጡ ሚዲያ ላይ ጉዳያ ጉዳያችሁን እንዴት ያለ ነገር ነው። አሁን ይቺ ገና የስንት አመት ህፃን ልጅ አሁን እንዴት ዝም መውደቅ አለባት። ደግነቱ የዚህ ሀገር መንግስት ወሰደ ያት ተራባሽ ፈር በልተሽ እናንተማ ወንድ የው ማን ቸገረው? አንቺ ነሽ እንጂ ማሪ፣ አንቺ ነሽ እንጂ ዘጠኝ ወር አርግዘሽ እናት አለሚ እንዴ ዘጠኝ ወር መሸከሙን ታዩና፣ የዛችን ምጥ፣ የዛችን የጭንቀት ምጥ፣ እንዴዛ ሁነሽ፣ እንዴዛ ስንት ውጣ ወረድ አይተሽ እናት አለሚ፣ ያቺ ምጥ ከሞት ሞት፣ ይሄ ሙቶ መነሳት ማለት ልንገራችሁ፣ ሙቶ መነሳት። እርግጥ ሰው ከሞት አይነሳም ግን ደግሞ ሙቶ መነሳት ማለት ምጥ ነው። እውነቴን ነው የምነግራችሁ እና እንዴዛ ሁነሽ፣ መከራሽን በልተሽ ወልዴሽ የኔ ናት። እንደዚህ አይነት ነገር አትስሩ፣ ባካችሁ አትስሩ። በቀደም በኢትዮጵያ ባንዲራ ተጠቅሎ ሰው ሱቅ ዘንድ ተጣለ ተብሎ ጉር ተባለ። አሁን ደግሞ ላላህ ትሆኝኛለሽ። እናንተ ግን ላላህ ብሎ መርዳት ራሱ ሊቀር እኮ ነው። አሁን አሁን ላይማ እንደው በከፉ ሰዎች የተነሳ ላላህ ትሆኝኛለሽ ብሎ መርዳት ራሱ ሊቀር እኮ ነው። በዚህ ሁኔታማ ማን ይረዳያን? እንዲህ ጨርሶ ተንኮል እንዴት ይችን ገና ጥፍል ልጅ የአስር ቀን ልጅ እንዴት ነው አስር ቀን ሄዱ ሆነሽስ ወንድ ዘንድ መሐዲስ እንዴት ነው ነገሩ እንዴት ነው የሚታየው ተቀየረ እንዴ ይሄ ወለዲያ ድሮኛ የወለድ ነው አይነት አይደለ እንደ የሚወለደው ነው ተቀየረ እንዴ ጉድ እኮ ነው ሰው በአስር ቀን እንኳን አይደለም ውጭ ውይ ውይ ውይ ሰው እንጠበቅ ነበር እኮ ድሮ እውነቴን እኮ ነው እናት የሁለት ወር ልጅ የሶስት ወር ልጅ ራሱ እኮ ገና እኮ ከቤት አይወጣም እኮ የድየም ልጅ ነው የሚባል ዛሬ ቀኑ ተቀየረ። እንዲ መውለይ ቆይ እንዲ ድሮ አይደል እንዲ እንዲ የሚወለደው እኔ ቆየሁና የአስር ቀን ልጅ እንኳን አይደለም ከቤት ሊወጣ ቀርቶ፣ እንኳን አይደለም ሊጥል ቀርቶ። ጋይስ ክትባት የሚወጣው እኮ በአርባ አምስት ቀን ነው። እንዲ መጀመሪያ ክትባት እንኳን ከቤት የሚወጣው ልጅ ማለት ነው ተወልዶ። ጉድ እኮ ነው እንዲ ጉድ እኮ ነው እንዲ። ማን ሰማው ማን ያየው እኮ ጉድ የለም። ለነገሩ ለልጅቱ ለልጅቱ ለልጅቱ ታወጣ። የኔ እናት የሳውዲ መንግስት እንከፍከፍ አድርጎ ያሳድግሻል፣ አይዞሽ። ምን ይባላል እንግዲህ ሲያመጣው ልክ ያለው አለች። አራሴቶ ልብ ግዙ እንዴ በስሜት አትራመዱ፣ እንደው ላላህ ብላችሁ የነገና አላማችሁን እሰቡ እንዴ። ሰው ለአምስት ደቂቃ ስሜት ለአምስት ለአስራ አምስት ዓመት ህይወቱን ያበላሻል። ምን ይልኮ ነው እንዴ ለአምስት ደቂቃ ስሜት ለማይረባ እንዝላል፣ ወደድኩሽ ማሬ፣ ፍቅሬ፣ ያለሁላ ባል ይሆንሻል። ኧረ ተው። ሚዲያ ላይ ወጣችሁ ደግሞ አታልቅሱ፣ አታልቅሱ፣ ተው ግዴላችሁም፣ ተው እንዴ ዚህ አድርጎኝ ነው እንዴ ዚህ ሰርቶኝ ነው ጉድ እኮ ነው። እንዲሁ ጉድ እኮ ነው። ማን ሰማ ያለን እኮ ማን ሰማ ያለን። አስረግዞ ይጠፋ ነው። አስረግዞ ይጠፋ ነው። እኔ እኮ ሴቱን፣ ድፍረቱን ከየት ነው ያመጣው? አስረግዞ ይጠፋ የሚለው ቃል እንዲሁ ከየት ነው ድፍረቱን? እንደዚህ ተሸክማችሁ ተከናንባችሁ ይመጣችሁ። ይብላኝላችሁ፣ ይብላኝላችሁ፣ ለወለዳችሁ ይብላኝላችሁ። ልጅ አረብ ሀገር ህዲያ እንዴ ባልንጀሮቿ ቤት ሰርታ፣ እንዴ ባልንጀሮቿ ዘና ብላ፣ እንዴ ባልንጀሮቿ አርግታ መጣለች እያለች እናት እና አባት በርበሬ እናት እና አባት የለላችሁ ተገላግላችኋል፣ ተገላግላችኋል። ምሬኝ ነው ምነግራችሁ። እንዲያው ጉድ እኮ ነው፣ እንዲያው ታሪክ እኮ ነው ጋይስ፣ እንዲያው ታሪክ እኮ ነው። ወይ የብላ የለወለደያችሁ፣ የብላ የለወለደያችሁ ያገባችሁ፣ ማን እዚህ ያስወለደ ይጥሏችሁ ይሄዳል፣ ያስወለደ ያችሁ ማን እዚህ ጥሏችሁ ይሄዳል። እንዝላሎች እና በጣም ነው ያሳዘናችሁኝ። በጣም ነው ያሳዘናችሁኝ። እኔ ያሳዘነች ልጅቱ ናት። እንደገናም ደግሞ የእናት አንጀት ምን ያክል ቢጨክን፣ እንደው መጨካከል ላይ ደረስን። ግን ወላሂ የአስር ቀን ልጇን እንደው እንደው ጥላ መጥፋቷ አይ በጤናው አይመስለኝም። ወላሂ በጤናው አይመስለኝም። አላህ እየሱ ኸሊቁ ራሂም የሆነው ጥሩ ነገር ያምጣልን። ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ወንዱም እንደዚህ ሴቱም እንደዚህ። እኔ እኮ የራሱን ትዳር የራሱን ህይወት የራሱን የራሱ የሚለው ህይወት እያለው የሰው ህይወት ገብቶ ጥብቅ የሚያደርገው የሰው ህይወት ገብቶ ፍትፍት ብጥብጥ የሚያደርገው ወንድ ኮ ነው የሚገርመኝ። ሴትም ወንድም እስቲ የራሳችሁን ተመልከቱ። እራሳችሁን እኮ እናንተ ካላዋደዳችሁት እኮ ማለት ነው። የራሳችሁን ልንገራችሁ ማ የአሁንኔ አሁንኔ ሀያትን እንደዚህ ዝም ብላችሁ ስታዩት የዋህ ምቾት ድልት ያላት በቃ በህይወቷ አዲስ ከኛ ለመስለች አለ አለ በውስጣችን ማለት ነው። ባል ለሚስቱ ሆኖ አንድ ላይ ሲሆን ብዙ ግጭት ይኖራል፣ ብዙ አለመጣጣም ይኖራል። አገጣጥሙ ደግሞ አይሰጥም። ስለዚህ ምን ልላችሁ ፈልጌ ነው፣ የራሳችሁን አዋዱ፣ የራሳችሁ ውዴዱ። የሰው ባል ብትመለከቱ የኔ እናት፣ የሰው ሚስት ብትመለከት የኔ አባት፣ ያንተ ምን ይፈይድሃል? የራስህን አዋዳት፣ የራስህን ከፍ ከፍ አድርጋት፣ ከብ ከብ አድርጋት። የራስህን አንቺ ምን ተታለሚ የሰው ቆንጆ የሰው ለጋ ለጋ የሰው ሽንጣም የሰው የሚያምር የሰው ከማከም ለአንቺ አይሆንሽም። የእኔ ያለም እሷን አስለቅሶ ቢመጣ ማለት ነው፣ ላንቺ ደግሞ በምን ትለያለሽ ከዛ ከሴት በምንም አትለይም። ስለዚህ እሷን እንዳስለቀሰው ሁሉ አንችንም እንደሚያስለቅሰሽ አትርሺ። አንድ ነገር ልንገራችሁ በነገራችን ላይ አንድ ወንድ ልጅ መጥቶ ስለ ሚስቱ ክፉነት ስለ ሚስቱ መጥፎነት ስለ ሚስቱ ጅልነት ካወራሽ ማለት ነው። ወላሂ ነገ ላንቺ ነገ አንቺንም ደግሞ ሌላኛ አይቱ ዘንድ ይዞዱ እንደማያወራልሽ በምን እርግጠኛልሽ? እርግጠኛ ሁኚ። ስለ ሌላኛ አይቱ ስለ ሚስቱ ወይም ስለ ፍቅረኛው መጥቶ አንቺ ዘንዳ ካወራልሽ ብሎክ አድርገው። ወላሂ ብሎክ አድርጊው። ምክንያቱም ነገ አንቺን ደግሞ አስምጦ አሰማምጦ ነገ ደግሞ አንቺን ደግሞ መልሶ እንደዚሁ ያወራልሻል ሌላ ቦታ ሄዶ ማለት ነው። አስምጦ ህይወትሽንም አበላሽቶ ስምሽንም አበላሽቶ። እናት አለሚ ልክ እሷ ስትታማልሽ እህ ብለሽ እንደሰማሽው የአንቺ ጣፈንታ ደግሞ ሌላኛው ላይ ይደርሳል መልሶ ማለት ነው። ስለዚህ ብሎክ አድርጊው። ሴቷም ደግሞ ሄዴሽ የእኔ ባል እኮ እንደዚህ ነው ብላ ብታወራልሽ ማለት ነው፣ ወይኔ የእኔ እናት አንቺን ትመስል ልጅ እንዴት እንደዚህ ያደርግሻል ብለሽ አፍሽን አታጣጥኝ። ምክንያቱም አንተ አንተ ምን እንደዚህ ነው የምታረገው፣ በቃ እንደዚህ ነው የምታረገው። እመነኝ ምክንያቱም ባልንጀራ ሲታማለ ነው ብለህ ስማ፣ ማለት አትርሱ። እንዴት ያል ነገር ነው የመጣብን እንደው እንዴት ያል ነገር ነው። ሰው የራሱ አልታየው ብሎ የሰው አንጋጦ እንደዚህ እንደ ሰማይ ማየት ምን የሚሉት ነው? ግን እስኪ የራሳችሁን ውደዱ፣ እስኪ የራሳችሁን የሆነ ነገር እስቲ ውደዱ። አረ እንዴት ያል እንደው እንዴት ያል ጊዜ ደረሰን። እንደው የራስን ጣል ጣል፣ የሰውን ከፍ ከፍ። ሰው ከፍ ብታደርጉት ምን ጥቅም አለው? እርግጥ ህይወት እንዲጣፍጣችሁ ከፈለጋችሁ የራሳችሁን አጣጥሙት፣ የራሳችሁን ውዴዱት። እስተማንነቱ ያገባሃት እስተማንነቱ ያገባሹ ባልሽን ውዴ ደርግው ማሪ አትሚው። ሌላ ዘንድ ይዘሽ ሄደሽ ምሪን ነው? አብራችሁ እየኖራችሁ ማለት ነው ማለት ስለሱ ዴካ ማጎን አታውሪ ለስ ዴሽ ለሱ። አንተም ደግሞ ስለሱ ዴካ ማጎን አታውራ አንተ ሽልጥልጥ ወንድ ማለት ነው። እኚህ ከፈር ብሎ ወዲያ እና ይህን ይመስላል። ለማንኛውም ሰላማችሁ ይብዛ የኔ ምርጦች የኔ ማሮች። እሺ የተወለደችውም እንግዲህ ያው እንግዲህ ዱባይ መንግስት ይዟታል እንግዲህ። ደህና ህይወት እንደምትኖር ተስፋ እናደርጋለን።